የሚያወድ ልክ ናት እቺ የጻፈችው። እግዚአብሔርን ልክ ናት። ልክ ለምን በይ ሳዳም ማለት ነው። መጨረሻ ላይ መጨረሻ መጨረሻ ላይ ልባችን ውልቅ

ያሳርቆት ያተክሶ ፍሬ ገበሰ እንደላጡት ሁሉ ነው ነው እንዴ? እናንተ ነው ያለችው። ምን ምን ትነግራለች? ስትጀምር ማለት ነው ምን ትነግራለች? ምን ትነግራለች ሀይሚ ምሳሌው ሀይሚ አረማመዷ ሰው የቅርና ሴጣንም ያውቃል የእሱ አረማመዷ ሁኔታዋ ማንም ያውቃል፣ አጠንቅቆ ማለት ነው። ሀይሉ ለሙሉ ይተማመናሉ። ስምራት ሃይሜ ጋር ነበረች መሰለኝ። ግን ልንገራችሁ ይሄ የተነገጠው ነገር ምን ልንገራችሁ፣ ፍረንክ ነው ወይ ብላ ተናግራ ይሆናል እንጂ ሃይሜ ላይ ዝም ብ ሰው በራሱ ዞር ብሎ አላያትም። ሃይሜ ላይ ማለት ነው የሆነ ነገር ተናግሯ ወይ የሆነ ነገር ሀይሚ አሳይታታለች ወይ ከምት የሆነ ነገር ስለምታነግራቸው የኔ ውድምልምነ ከቡሩኬ ምን ትሰማለች? ሀይሚ ሀይሚ ሀይሚ ምን ታደርጋለች? ስትጀምር የጋሼ ልጅ እኮ እራሱ ለማንም እራስ ምታት ናት። ገባቸው። ለማንም እራስ ምታት ናት። የማንም አስተማሪ ናት። ማሬ ናት ለትንሽም ለሚልቅ ሁለቱም እኮ ይዋደዳል፣ ግን ከአፋቸው አይወጣ። በስ የሚመላለሱት መልስ ነው የሚያስጠላው እንጂ ሁለቱም ይፈላለጋሉ። መለያየት በፍጹም አይፈልጉም። አሁን እኮ አልተለያዩም እኮ እንደዚህ ለብታ ለብታ የራሱ እቃው እስከሚቆም ድረስ ስፖርት እየሰራ ለዝን እንደዚህ ኢንስተግራም ላይ እመሴ የተለያዩ እናንተ ስራችሁ እንስራ እስከ የራሳችን ማለት ነው፣ ነው ፀበል ቦታ ገባ ቡሩኬ

ወጣ ገባ ሄደች። ምንድን ነች ሀብል? የራሱ ሀብል፣ የራሱ ይሄ እንትና፣ ይሄ የማነው? የሀይሜ ወንድሙ እያደረገው ነው። ገባችሁ? ሀይሜ፣ እንደዚህ ዝም ብላ ሀብል ታደርጋላችሁ ብላችሁ ታሰባላችሁ? እሪ፣ ይሄ ውሀ ጠጡበት።

ለይላ ደግሞ የት ነው አንቺን? ፈጡማ አንቺን የሚጀናጅን ሰው አለ? እግዚአብሔር ይመስገን። ለባልሽ ነው እነግራለሁ። ፎቶች ምን አስባለች። በዚህ ሰት የሚደውሉት የሚጀ ፈጡማ ለባልሽ ነግራለሁ። ጉድ እኮ ነው።

አንዴ ግብና መልሽልኝ፣ በዛኛው ስልኬ ስለሆነ ቶሎ ጠብቃለሁ፣ መልሽልኝ። ወይኔ ትቆርቆሮ መጮህ ጀመረች። እንዴ፣ ይሄ ትጮልሽ ይችላል ማለት ነው። ይመጣልኮ ባለፈው እኮ ሰላም፣ ብሎናል ቤተሰብ ብሎ ጽፎ ወጥቷል እኮ። ይመጣል እኔ እኮ በእኔ በኩል እኮ አዲስ የላችኋለሁ እኮ አላደረስኩላችሁም፣ አልነገርኳችሁም። ነግረሽናል። ሰላም ቢሆን ደስ ይል ነበር፣ ግን ያሳዝናል አለ ባክሽ። አንቺ ዝም በየ ሃይሚ አብረን ይመጣል እውነት ነው።

ኤዱዬን ሰላም ብለን ብለናታል። እንዴ ነሽ? ደህና ነው ብለናታል። እዚህ ያየነ ነገር አየንና ሳቅ ነሽ። አይዞኝ አይዞኝ መድኃኒዓለም ቀላሉ ማለት ነው። ድንገዴ ይሄንን አጥፊ አላችሁ ኮመንት ላይ ለማንንም እሺ ብዬ ነው ኮመንት የጻፍኩት። ልንገራችሁ፣ ለማን ነው ኮመንት እሺ ብዬ ነው የጻፍኩት። ደግሞ ይሄንን ያረኩት ነገር ልንገራችሁ። ይኸው እዩ። ይሄንን ያረኩት ምክንያት አለ፣ ያችሁ ምክንያት አለ፣ ምክንያት አለ ሲል እግዚአብሔር ልንገርሽ፣ ሀይሚየን ምናሉ የአንገት ዝም ብላ ነው የምታደርገው እንደ ምንም ብሎ ባህለጌ ነገር እየሰደቡ ነው ቤቱን ከፍቶ ማለት ነው። ናይ ሞት አርግ አን ናይ ሞት አርግ ናይ ሞት አርግ ናይ ናይ ምደስ ከሴትዮዋ ጋር ከዛ እየሰደቡ ነው። ና ቡሩኬ ፍራንክ ይሄ ሰርቶ ሀይሚ ደግሞ ይሄን ፍራንክ ከሰራች እናንተ ምንድነው የምትቃጠሉ? እስኪ ሁለቱን አቀናብሬ ልካለሁ። እስኪ እስኪ ማን እንደሚበልጥ እናያለን ብዬ ኮሰጥኩት። እዚህ ጋር ደግሞ ለጠርኩት፣ ይሄ የአሁኑ ፎቶ ማለት ነው። ለጥፌ ቃል ክዳን እንደዚህ አለች መጠችና ማዘ በእናት የኔ ካንቺ ይሄንን አልጠብቅም አጥፊ አለች። ቃል ክዳን እኔ ያረኩት ምክንያት አለ። ሀይሜን እንዴት እንደሚያወሩ ይሄ ይወራል፣ ይሄ ወያንገቱ ይወራል። እስኪ አስቢስል

ታይሚ እንደዚህ እነሱ ሲያውሩ ሲሳደቡ እኔ በጣም ነው የተቆጨኝ። ለምን ስሯዋን እየሰራችናት ልጅቶ ምን አረገች? ምን አረገች? እሱም ይሄን ምን አረገች እስ ለዛ ብዬ ነው የተወሰድኩት እንጂ እኔ አሁን ችግር ይደርሳል እኮ አንቺ ከስደተኞች ጋር ዱ ለምን መሰለች የሚደርሰው ድዋችን እኛ የዋ ስለሆን ስደተኛ ስለሆን እምባችን ራሱ እሳት ነው። ቤተሰነገር ውጠፍተናል ይቅርታ ብሏል። ቅድም ቡራ እንግዲህ የህደወየች አን ዘባራቂ ሆንችንታ ያለው ይቅርታ እላለም

ጨረቃዬ፣ ልንገርሽ እንዲህ አለችው። ሳሀይ ሚ ምን አለችው መሰለሽ? እኔ እናንተ ኮ አብረን በቪዲዮ እንመጣም እንጂ አንተ ቪዲዮ እንድንመጣ ቃል ገብተን ነበር አለችው። ከዛ ምን አለ መሰለሽ፣ እሱ ደግሞ አዎን አለ። ለምን ጠፋህ አለችው። አየሽ ጭራሽ ለምን ጠፋ ስትለው፣ ተሳዝንም አይ፣ ስሚ ልንገርሽ። መጀመሪያ እኮ ለምን ጠፋ ስትለው አንገቱን ደፍቶ ዝም ብሎ፣ መጨረሻ ላይ ጋል ጋል አደረገው ምናምን ነገር። ታቂኛለሽ ታቂኛለሽ። አይ፣ ስሜ እንደዚ አይደለም እኮ እንደ አላቸው። አያገባሽም፣ የሆነ ነገር ሲናገራል። ሰውዬ፣ ንግግር አስተካክል ሴትዮዋ ላት

ማርያም አንድ ኩሽ ተላመል ችክ እንዳላች እሱም ደግሞ ችክ ለመሆን ነው የሚጠብቃት። እግዚአብሔርን ቢታረቁ ራሱ ማለት ነው። ልክ አይደለም። ለምን እሷን ፕራንክ ነው የምትሰራ እሱን የፕራንክ ሰው ነው። ሶ ሁለቱም ተነጋግሮ ነው እንጂ እሱ ሲያጠፋ በቀቶ ለምን እኔም ነገ ይሄንን ስለሚያደረግ ራንበፕራንክ ትመልስ አለች፣ አይደል ፕራንክ አደረጋት፣ በፕራንክ ነው የምትመልሰው ሰው ሊከድልም ይሄ ነገር እኮ እኔ አልገባኝም። ለምን ብራንክ እሱ መጥፎ ብራንክ ከሰራ እሷም ሰርታ መመለት ትችላለች። እ ይህንን ያክል ክፍተት መፋ ለሌዛ ሰው ክፍተት መስፈጠር በኋላ ለማጨቃጨቅ ደግሞ አገር ለቃችሁ መውጣት ምላ ያስጠላል። እግዚአብሔር አሁን እሷም አገር ወጥቼ ሊለቅ ነው እሱ ምን ሊወጣ ነው? ከዛስ ምን ልትሆን ነው? ወታችሁስ? ከዛስ የሁለታችሁን ገበላ ተሸፋፍናችሁ መኖር አለባቸው። የራሳችሁ ናቸው። እንዴ እኔ እኔ እኔ በጣም ነው የሚያስጠላ እግዚአብሔር፣ ይህን በጣም ከምትላችሁ በላይ ነው የሚደብረኝ የሚከፋኝም። ለምን አንድ ሰው ካጠፋ፣ ሰው ነው ሰው ነው። ማይሰሰት የለም እንሰሰታለን። መጥፎ ስራ እንሰራልን። አው ሰርተን፣ ደግሞ ይቅርታ ካልጋ፣ በይቅርታ ነው ሁሉም ነገር የሚያልቀው። ከይቅርታ በላይ ደግሞ ምንም ነገር የለም። እንዴ ነብሰ ገደላ ሰው ራሱ ይሄን ያክል ደረጃ አልደረሰም። እውነት እንነጋገር ብንል በእግዚአብሔር እኮ አሁን የውሸት እውነት ያመነችበት እስከ ዛሬ ድረስ እንትን ያለች። ለምን ከብሩኬ በላይ ከብሩኬ በላይ እሷን ሚያቅባት ሳይደል? ይህ ምንድነው? ሁለታችሁን በስርዓት ተነጋግሮ ነው ሐይሚ መመለስ ገደል መገባት ነው ወይ ተሻሽሎ አራጉድ በጣም ያስጠላል እኮ ማረምን ይደብራል። እንዴት አይመጣም እኮ ይሄንን ለእነሱ አይገባም። እንደዚህ መሆን ራሱ አይገባም፣ አይመጠንም። ወይም ደግሞ እንዴ ልኬ ትንትን ማየት ልክ አልነበረባቸውም። ለምን ነገሮችን ማቆጨትበት ማቆጨት አለባቸው? ነገሮችን እንዴት ማስቆም አለባቸው ብላቸው። ዛሬ እኮ እሳት አይደለ እነዛ ሁሉ መልስ። ምን ይዛ መጣች? እየዘፈነች ቲክቶክ ላይ መጣች እኮ። ቅጥ ላሉ የባሰ መልስ መለሰች። እግዚአብሔር ምን አይነት ምን አይነት ጭንቅላት። እግዚአብሔር ይህን አክሎ አክሎ ያስፋላት

ሰብስክራይብ የምአንሱ የሚትሉ ብለው ሰባት መቶ አይቻሉ። ኦ ኢየሱስ፣ ቃል ቅዱስ ነው። ችግር ነው። በመቤት ነገ ያፍራሉ። ሲጀመር እነኚህ ልጆች ሲመጡ አያስፈልጉ ስለማያስፈልጉ ነው። አዚየ አንድ ነገር ልንገርሽ። አሁን ነገ ታርቀው ሲመጡ ማለት ነው የቡሩክ እና የሃይም ፕሮፋይል እየቀየሩ የኔ ጨረቃ የኔ ዳይመንድ እያሉ ይመጣል። አሁን እነሱ ናቸው ዱባይዋ ልንገርሽ ዋይ እንደዚህ የሚያደርጉ ልጆች ግን በመድኃኒዓለም እኔ ብዙ ጊዜ ስለማልገባም ስለምታውቋቸው እውነት ያዟቸው። ግን የሆነ እኛም የሆነ ነገር ይኖረና እኔ እግዚአብሔርን እነሱ ልጆች እነሱ እንዲያገኙ አልፈልግም። ያዟቸው፣ እንደዚህ የሚያደርጉ ልጆች በፕሮፋይላቸው፣ በምናቸው ለጊታቸው አሁን እነዚህን ዛቤ ዛር ያዟቸው ጌነት ስማቸው ስማቸውን ውስጥ እየገቡ እስክሪንሹት እስክሪንሹት አድርገው ነገ ሲቀይሩ ዝው እኛ ያው እያያቸው ነው። ድሮም ጀምረ የምናወራው ግልጽ ነው። አሁንም ወደፊትም አይቀየርም። አይደለም እኛን አይደለም እኛ ቤት ያላችሁ ማንም ያውቃቸዋል። እናንተ ሳይሆን እንደዚህ የሚያደርጉትን ሁለቱም ላይ የሚያደርጉት መጥፎ ድርጊት የሚያደርጉት እንደውም ያዟቸው በእግዚአብሔር ጌታን እነሱ መለየት እንድንችል ማለት ይሆናል። እስክሪን ሹት የሆነ ነገር ቢኖራቸው እዛ ላይ እንዴት እንደሚሆኑ አስቢ። እነዚህ ሰዎች እና እነዚህ ሰዎች ጊዜ በመዳደን ለእይታችሁ ያዟቸው እኮ ሳይቀይሩ በፊት ውስጥ ያለ እስክሪንሾት ማለት ነው እሱ ነገር። ለማንኛውም ቪዲዮ ሲለቁ ቶሎ ብሎ እስክሪን ሹት ማድረግ እስክሪን ሹት ማድረግ ነው። እስክሪንሽ ታድርጉ ሲጀመር፣ ሚሚ እዚህ የሚመጡትን አሁን ከታይ የሚመጡትን ጥሩ መልካም መልካም ኮሜንት የሚጽፉትን እናውቃቸዋለን። ምክንያቱ ሌላ። አዎ፣ አሁን ኮሜንት የሚጽፉትን ከዚህ ውጭ ሌላ ከታይ ምርጥ ኮሜንት የሚጽፉት አሉ፣ የሚሳደቡት አሉ። እነሱ እንደ እኩል ናቸው። ሌላ ትርፍ ሰው ሲመጣ አውቀው የሆነ አዲስ የተለየ ቀበጡ ቢመጡ ሲመጣ እኛም ጋር ብቻ ሳይሆን ሄዶ እዛ ላይ ኮሜንት የሚሰጡትን መቼም ለእያንዳንዳቸው ታቋቸዋላችሁ ብዬ አስባለሁ። እኔም አንቱኑን አድርጌዋለሁ ሰባት መቶ

ትንሽ እኔ በደምብ አላውቃትም። እኔ ጋ አትመጣም እኮ ጨረቃዬ፣ እኔ ጋ ዛሬ የእኛ ቤት እኳ አትመጣም። እኔ ማውቃት እነ እንትና ቤት ነው የማውቃት።